በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሐምሌ አራት በዚች ቀን የቅዱሳን አቡቄርና ዮሐንስ የስጋቸው ፍልሰት ሆነ። ይህም እንዲህ ነው። እኒህ ቅዱሳን የካቲት ስድስት ቀን ሰማዕታት ሆነው በሞቱ ጊዜ ምእመናን ስጋቸውን ተሸክመው ወስደው በእስክንድሪያና ከተማ በእስክንድሪያ ከተማ በስተ ሰሜን ባለች በቅዱስ ወንጌላዊ ማርቆስ ቤተክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳሳት ቄርሎስ ዘመንም በዚያ አኖሩ። የእግዚአብሔር መልአክም ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ቅዱስ ማርቆስ ቤተክርስቲያን ሄዶ የቅዱሳን የአቡቂርንና የዮሐንስም ስጋቸውን አውጥቶ እንዲሸከም አዘዘው። እርሱም ተነስቶ ሄደ። ከእርሱም ጋር ብዙ ህዝቦች ነበሩ። በደረሱም ጊዜ ጸለዩ። ምድሩንም ሲቆፍሩ ስጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻም ወዳለች ወደ ሌላ አይቱም የቅዱስ ማርቆስ ቤተ ክርስቲያን በታላቅ ክብር የቅዱሳኑን ስጋቸውን ተሸክመው አደርሰው በዚያ ኖሩ። በዚያም ቤተ ክርስቲያን ሰሩላቸው። በዚችም ቀን ታላቅ በዓል አደረጉ። ከስጋቸውም ድንቅ ታምራት ተገለጠ ተገለጡ። አረማውያንም ተሰበሰቡ። ይህንንም ድንቅ ታምር ባዩ ጊዜ ጣውቶቻቸውን ትተው ክርስቲያኖች ሆኑ። በዚችም የጣውቶች ቤት አሸዋ በላይዋ ተከመረባት፣ ታላቅ ኮረብታም ሆነ። የቅዱሳንም ስጋቸው ታምራትና ለበሽተኞች ታላቅ ፈውስ ያደርጋል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ደግሞ የአማሪያ ልጅ የሴዴቅያስ ልጅ የጎዶሊያ ልጅ የኩይሲ ልጅ የሶፎንያስ የእረፍቱ መታሰቢያ ነው። እርሱም በይሁዳ ንጉሥ በ ኢዮስያስ ዘመን ትንቢት ተናገረ። እንዲህም አለ፣ እግዚአብሔር ከዚህ ዓለም ፈጽመው ይጠፋሉ አለ። ከብቶችና ሰዎች ያልቃሉ፣ የባህር አሳዎች እና በሰማይ የሚበሩ አዋፍም ያልቃሉ። ዳግመኛም ስለ ሞዓብ እንዲህ አለ፣ ስለዚህ ሞዓብ እንደ ሶዶም ትሆናለች፣ የአሞንም ልጆች እንደ ጎሞራ ልጆች ይሆናሉ፣ ደማስቆም እንደ እህል ታልቃለች። እርሱ እንደ ተነበየው እነዚያ ሀገሮች በናቡከደነጾር ምርኮ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ፣ እንዲህም አለ የፋርስን ሰዎች አጠፋቸዋለሁ፣ ነነዌንም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ፣ መንጋዎችም በመካከሏ ይሰማሩባታል። ይህችም ከተማ በሜቄዶንያዊው የእስክንድር በሜቄዶንያዊው እስክንድር ልጅ ጠፍታለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜም ሁሉ የእግዚአብሔርን ስም ይጠራ ዘንድ በአንድ ሕግም ይገዙልኝ ዘንድ የአሕዛብን ሁሉ አንደበት ወደ ሕግ እመልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መስዋዕቴን ያመጡልኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ስለ ክርስቶስን ቤታቸውን እንደ ፈሳሽ ውሃ ያጎርፉ ያጎርፉ የአስራ ሁለቱ ደቂቃ ነቢያት መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሐምሌ አራት ቀን የሚከበሩ ዓመታዊ ቅዱሳን በዓላት አንደኛ አስራ ሁለቱ ቅዱሳን ደቂቀ ነቢያት፣ ሁለት ቅዱስ ሶፎንያስ ነቢይ፣ እረፍቱ ቅዱሳን ሰማዕታት አቡቂርና ዮሐንስ ወይም ቅዳሴ ቤታቸው። ወርሃዊ በዓላት አንደኛ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ሁለት ቅዱስ እንድሪያስ ሐዋርያ እንድሪያስ ሐዋርያ ሶስት ቅድስት ሶፊያ ሰማዕት አራት ቅዱስ ዮሐንስ ዘሃርቂሊ ሰማዕት ወይም ሰማዕት። ለናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስር ስለ ቃሉ የቃሉ ባለቤት ሉ ለእግዚአብሔር ስሙ ከአጽናፍ አጽናፍ ዘውትር የተመሰገነ ይሁን። ወስብሀት ለእግዚአብሔር።